የሶስተኛው የዓለም ጦርነት ቀይ መስመር ኢራንና እስራኤል የዓለምን ቀልብ የተቆጣጠረ መጠነ ሰፊ ጦርነት ውስጥ ከገቡ ከአንድ ሳምንት በላይ አስቆጥረዋል። ለብዙ ወራት በከፍተኛ ውጥረት የቆየው የሀገራቱ ግንኙነት ሰኔ 13 ቀን 2005 ዘመቻን በሰው ተነሳ በሚል መሪ ቃል እስራኤል ባደረገችው የአየር ጥቃት በይፋን ተለኮሰም። የኢራን የኒውክሊየር ማብሊያ ጣቢያዎች ላይ ያነጣጠረው ጥቃት ግለቱን እያናረ የሰው ልጆችንም ስጋት እየተቆጣጠረ በአጣብቂ አሰቃቂ ኩነቶች ቀጥሏል። ለእስራኤል ጥቃት አጸፋዊ ኢራን 150 የባለስቲክ ሚሳይልና ድሮኖችን በመጠቀም ከተሞች ላይ ከፍተኛ ጉዳት ያደረሰች ሲሆን ሰሮካ ሆስፒታል ላይ የፈጸመችው ጥቃት ለመቶዎች መጎዳት መንስኤ እንደሆነም የተለያዩ የመገናኛ አውታሮች ዘግበዋል። ይህ ዘገባ እስከተዘጋጀበት ጊዜ ድረስ በሁለቱም ወገን ከ800 በላይ ንጹሐን ሰዎች ህይወታቸው ተቀጥፏል። ይህም ቀጠናውን ብሎም ዓለምን ለከፍተኛ ስጋት ዳርጓል። በጉዳዩ ላይ በግልጽ አሜሪካና ሩሲያ የገቡበት ሲሆን ሁለቱም በዲፕሎማሲ ይፈታ ቢሉም በተለይ አሜሪካ ወታደራዊ ጣልቃ ገብነትን ስትጠቁም ሩሲያ ይህን በመቃወም አስጠንቅቃለችም። አውሮፓውያን ግጭቱ በዲፕሎማሲ እንዲፈታ ግፊት እያደረጉ ሲሆን አለም አቀፉ የኃይል ገበያ ደግሞ አርሙዝ የተሰኘው ቁልፍ የነዳጅ ዘይት ማመላለሻ መንገድ እንዳይዘጋ ትልቅ ስጋት ውስጥ መውደቁን ሮይተርስ የዜና ምንጭ አስታውቋል። የግጭቱ ስፋት እና አጠቃላይ አካሄድ አለም ሶስተኛው ጦርነት እንዳይጀመር ስጋት ውስጥ እየከተተው ይገኛል። ይህንን ጦርነት ከቀደሙት ሁለቱ የዓለም ጦርነቶች አጀማመር ጋር የሚያመሳስሉት ማሳያዎች ይኖሩ ይሆን? መፍትሄ ለመስጠት የሚበጁ እድሎች ምንድን ናቸው? የተለያዩ ማስረጃዎችን እያጣቀሰን የተነሳንበትን ርዕሰ ጉዳይ ቀጥለን እንመለከታለን። አሁን ላይ እየተካሄደ ያለው የመካከለኛው ምስራቅ ትኩሳት አለምን ወደ ሶስተኛው እልቂት ሊወስዳት ይችላል የሚያስብሉ ጉዳዮችን ተንታኞች በአራት ከፍለው ያስቀምጣሉ። የመጀመሪያው የተለያዩ ጎራዎችና የእጃዙር ጦርነቶች በሁለቱም የዓለም ጦርነቶች ላይ እየታዩና ለአጀማመሩም ትልቅ አበርክቶ የነበራቸው መሆናቸውን ታሪክ ያስረዳል። ጦርነቶቹ ቅርጽ እንዲይዙ ያደረጋቸው ሀያላን ሀገራት ጎራ እየለዩ መሰለፋቸው ነበር። ሀያላኑ በጎራ ሲሰለፉ ከእነሱ ጋር ግንኙነት ያላቸው ሀገራትም እንዲሰለፉ ስለሚገደዱ መካረሮች ከቁጥጥር ውጭ የሆነው ዓለም ሁለት ጊዜ የሰው ልጅን እልቂት አስተናግደዋል። እስራኤልና ኢራን በማካሄድ ላይ ያሉት ጦርነትም በተመሳሳይ ሀያላን ጎራቸውን እያሳየበት ይመስላል። ዘ ኢኮኖሚስት ይዞት የወጣው መረጃ እንደሚያሳየው እስራኤል ከጅምሩ በአሜሪካ እየተደገፈች ሲሆን ከአቀማመጥ ቅርበትና ጠቀሜታ አንጻር ደግሞ አብዛኛዎቹ የአውሮፓ ሀገራት ለምሳሌ ጀርመን እና እንግሊዝ ከ ጎና እየተሰለፉ እንዳሉ የመረጃ ምንጩ ጨምሮ አስነብቧል። አብዛኛዎቹ የባለሰላጤው አረብ ሀገራት እነ ሳዑዲ አረቢያ እና የተባበሩት አረብ ኤሚሬትስም ከጎና እንደሆኑ ከመግለጫቸው መረዳት ይቻላል። በኢራን በኩል ሂዝቡላ እና ሀውቲ ጦርነቱ ላይ በመሳተፍም ጭምር የተሰለፉ ሲሆን ሩሲያና ቻይና በግልጽም በስውርም አጋርነታቸውን እያሳዩ መሆናቸውን ሪፖርቶች በማሳየት ላይ ናቸው። ጦርነቱ የሚቀጥል ከሆነ ሌሎች ተዋናዮችም ጎራቸውን እየመረጡ የሚመጡ ስለሚሆን ሶስተኛው የሰው ልጅ እልቂት በቅርቡ ሊከሰት ይችላል። ሁለተኛው ማሳያ ወታደራዊ ዝግጅትና እሱን ተከትሎ የሚፈጠሩ አለመረጋጋቶች ጦርነቱን አለም አቀፋዊ ይዘት ሊያላብሰው ይችላል። የመጀመሪያውን የዓለም ጦርነት መነሻ ብንመለከት በውጥረት ላይ የቆየውን የሀገራቱን ሁኔታ የአባባሰው የአርዱክ ፍራን ፈርዲናንድ በጽንፍኞች መገደል ሲሆን በዚህም ፖላንድ በ1918 ነጻ አገር ሆና እንድትወጣ መንስኤ ነበርም። እስራኤልና ኢራን በወታደራዊ ብቃታቸውና አቅማቸው ትልቅ ደረጃ አላቸው። ልዩነታቸው የቅርጽና የዓላማ ብቻ ነው። እንደ መረጃው አሁን ላይ ለእስራኤልና ኢራን ግጭት እንደ አቀጣጣኝ መንስኤ ተደርጎ በተለይ በእስራኤል በኩል የሚገለጸው የኢራን ኒውክሊየር ጉዳይ ነው። የኢራን ኒውክሊየር መታጠቅ ለህልውና አደጋ ስለሆነና አገሪቱ እያበለጸገችው ያለው ኒውክለር ደግሞ በጣም አደገኛ መሆኑን መረጃ አለኝ ያለችው እስራኤል ከ60 እስከ ሰባ በመቶ የደረሰውን ኒውክለር አስቆማለሁ ካልሆነ ያለውና የአደጋ ላይ የወርቅ ቃል ስትል ብትቆይም ከሰሞኑ ጠቅላይ ሚኒስትር ኔታንያሁ የአያቶላ ስርዓት እናስወግዳለን ሲሉ ተደምጠዋል። ኢራን ያልተጠበቀ ጉዳት አስሮ ካላይ ማድረሷን ተከትሎ የእስራኤል መከላከያ ሚኒስትር ካዝ ከዚህ በኋላ የኢራን መንፈሳዊ መሪ አያቶላ ካሚኒ በህይወት እንዲቆይ አንፈቅድለት ማለታቸውን ፍራንስ ቲኒፎር ዘግቧል። ይህ አካሄድ በጎራ እየተከፈሉ ላሉ ሀያላን ማስጀመሪያ አመክኖ በመሆን ወደ ሁሉን አቀፍ ግጭት ሊወስድ ይችላል። ሶስተኛው ማሳያ የተራቀቅና እርስ በርሱ ሊያጠፋፋይ የሚችል ርዮተ ዓለም ወይም አይዲዮሎጂ መሆኑ ነው ይላሉ የፖለቲካ ሳይንስ ምሁራን። ሁለተኛው የዓለም ጦርነት ትልቁ አባባሽ መንስኤ ፋሽዝምና ዲሞክራሲን በተቃረረ ልክ የሚያራምዱ ሀያላን መፈጠራቸው መሆኑን ታሪክ ያሳያል። በመካሄድ ላይ ያለው የእስራኤልና ኢራን ጦርነት ላይም የየሀገራቱ የርዕዮተ ዓለም ልዩነት ትልቁ ዘዋሪ እንደሆነ ተንታኞች ያስረዳሉ። እስራኤል ፓርላመንታሪ ዲሞክራሲን የምትከተል ሲሆን፣ ኢራን ደግሞ እስላማዊ አብዮትን የምታራምድና የእስራኤልን ነፃ አገር የመሆን ሁኔታ ያልተቀበለች ናትም። ይህ ማለት የሀገራቱ ፖሊሲና እንቅስቃሴ የሚቃኘው በዚህ እሳቤ በመሆኑ ማንኛውም ትርጓሜን በዚያው አግባብ ስለሚመነዘር ግጭቶች በተለያዩ ደረጃ ሲካሄዱ ቆይተዋል። የኢራን ኒውክሌር መታጠቅ የርዕዮተ ዓለሟን ለማሳካት ማስኬጃ ከሆነ የእስራኤል መርህ ይጣስና ቆይቶም ቢሆን ጦርነቶችን ማዋለዱ አይቀርም ይላሉ ተንታኞችም። በሌላ በኩል የእስራኤል ርዕዮተ ዓለምም ለራሷ የሚመች አስተዳደር ለማምጣት እንድትሰራ ስለሚያስገድዳት የኢራንን አስተዳደር መዘወር ትፈልጋለች በማለት የሚሞግቱም አሉ። አራተኛው ምልክት ሀያላን ሀገራት በሁለቱ ግጭት ጣልቃ መግባት መጀመራቸው ነው። በሁለቱ የዓለም ጦርነቶች የታየው ተቀዳሚ መንስኤ ሀያላን ሀገራት እንደ እንግሊዝ፣ ጀርመን፣ ሩሲያ፣ ፈረንሳይና የመሳሰሉት በተለያዩ አሰላለፍ መፋጠጣቸው እንደነበር ይታወቃል። እነዚህ ተጽዕኖ ፈጣሪ ሀያላን በመካሄድ ላይ ባለው የእስራኤልና ኢራን ግጭት ውስጥ እጃቸውን እያስገቡ መሆናቸው የዓለምን ስጋት እየጨመረ ነው ይላል የዘ ኢንዲፒደንት መረጃም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰኔ 19 ቀን 2025 እንደገለጹት በቀጣዮቹ ሁለት ሳምንታት ውስጥ ኢራን የኒውክሊር ድርድሩን ማድረግ መቻል ወይም አለመቻሏን ካየን በኋላ ስለ ጦርነቱ መተባበር ጉዳይ አቋማችንን እናሳውቃለን ማለታቸውን ቢቢሲ ዘግቧል። ፕሬዚዳንቱ ይህን የተናገሩት የኢራን ምክትል የውጭ ጉዳይ ሚኒስትር አሜሪካ በጦርነቱ እጇን ካስገባች እንተላለቃለን በማለት ለቢቢሲ ከገለጹም ከ24 ሰዓታት በኋላ ነው ብሏል። የዜና ምንጩም የአሜሪካ ጣልቃ የመግባት አዝማሚያ ቀይ መስመር ያስባለንን ማሳየን አንሳም አሜሪካ በቀጣይ የምትሳተፍ ከሆነ ካለምንም ቅድመ ሁኔታ ከኢራን ጎን ሊቆሙ የሚችሉ ኃያላን በተለያየ ልክ እየታዩ ነው። ዘኢኮኖሚክ ታይምስ እንደዘገበው አሜሪካ በእስራኤል እና ኢራን ጦርነት እጇን እንዳታስገባ ሩሲያ አስጠንቅቃለችም። የሩሲያ የውጭ ጉዳይ ቃል አቀባይ ማሪያ ዛሃሮቫ እንደገለጹት አሜሪካ በወታደራዊ መንገድ የምትገባበት ከሆነ ማንም ያልጠበቀው መጥፎ ነገር ይፈጠራል ብለዋል። ቻይናም እስራኤል የፈጸመችው ለዋላዊነትን የተጋፋ በመሆኑ አወግዘዋለሁ ብላለችም። የአሜሪካ በእስራኤል በኩል መምጣት ለእስራኤል ትልቅ ጠቀሜታ አለው ይላሉ። ከሜርት ቴሌቪዥን ጋር ቃለምልልስ ያደረጉት የእስራኤል አምባሳደር የቺር ሌተር ነው። ይህንንም ሲያብራሩ እስራኤል የኢራንን የኒውክሌር ማብለያ ከጥቅም ውጭ ማድረግ ስለምትፈልግ ይህም ከ80 እስከ 90 ሜትር ነበር በጥልቅ የተቀበረ ፎርዶ የተሰኘ ኒውክሊየር በመሆኑም ይህንን መምታት የሚችል ቦምብ ያላት ስለሆነ ነው ይላሉ። ጋዜጣ ፕላስ ያናገራቸው በቀጠናው የሶስተኛ ዲግሪያቸውን እየሰሩ ያሉት ዳዊት መዝገበ ጸጋይ፣ እንደሌሎች ተንታኞች በዚህ አይስማሙም። የተባለው መሳሪያ አሜሪካ ቢኖራትም ይህንን ኒውክሊየር በቀላሉ መምታት አስቸጋሪ ነው፣ በተራራ ስር የተቀበረ በመሆኑ ተከታታይ ምት ይጠይቃል። በዚህ መካከል ደግሞ ኢራን አጋሮቿ በግልጽ ወደፊት ሊመጡ ስለሚችሉ ጦርነቱ ከቁጥጥር ውጭ ሊሆን ይችላል በማለት ያብራራሉ። ምንም እንኳን ተቀዳሚው የእስራኤል ስጋት ኒኩለር ቢሆንም ኢራን እጅግ ዘመናዊ የባለስቲክ ሚሳኤሎችንም እንደታጠቀች መረጃዎች ያሳያሉ። አልጀዚራ እንደዘገበው ሀጂ ቃሱም የተሰኘ አዲስ የሚሳኤል ስሪት ባሳለፍነው ሁለት ወደ እስራኤል እየተወነጨፈ ሲሆን የእስራኤልን አየር መቆጣጠሪያ መምታት እንደቻለና ከሌሎች ሚሳኤሎችን በላይ እጅግ ፈጣን ሆኖ መመዝገቡን ገልጿል። ከላይ ባነሳነው አካሄድ መካከለኛው ምስራቅ እጣ ፈንታ የሚወስኑ ሀይሎች እየተገለጡ ነው። ወደ ድርጊቱ ለመግባትም የአሜሪካን አካሄድ እየተጠባበቁ ይመስላል። ምሁራን ለሶስተኛው የዓለም ጦርነት ማስጀመሪያ የሆኑትን ማሳያዎች ለመቀልበስ አሁንም እድል አለ ይላሉ ለኢንዲፔንደንት በወጣው ማብራሪያ አሁን ላይ ያሉት ዲፕሎማሲያዊ መንገዶች የተሻለና ና የነቃ ማህበረሰብ መኖሩና ፈጣን መረጃ ልውውጦች ወደ ጦርነቱ እንዳንገባ ሊያደርጉ ይችላሉ በማለት ጥቆማውን ያስቀምጣል። መሰልጠን በንግግር ማመን መሆኑን የሰለጠኑት የሚፈተኑበት ወሳኝ ጊዜ ነውና መሰልጠናቸውን እንዲያሳዩን እንመኛለን።